ያው ዶክተሮችም ነርሶችም ተረባርበን ሞክረን ነበር። እሺ፣ በእናትህ ቶሎ ነገር፣ ምን ሆነ? ከማሞቱ በፊት የንዛፍ ነካክቶት ነበር።

ሚስትሬት ቤት ደረጃ እንዴት አወቃችሁ? ስለ ቤት እንዳደረች እንዴ! አንተ ለማንም እንዳትናገሩ እንደምትነኩ ተብለናል። ምን ማለት ነው? ምን ማለት? ምን እየሰራ ነው እዚህ

ያመጣው በራሴ። ሂድና ጠይቃት፣ መረጃ ማወቅ አለብን። አረ ማይኮ እንደዛ እኮ አይደለም፣ አብረን ነው የተማርነው፣ እና ጠይቃት ቆይ መረጃ ባለፈው ሳራ አዎ ያጂ ላጂ ነው። ነፍጠ ሙሉ ጂ አብረን ክላስ የተማርኩ። እሺ፣ በፊት የእቴ ነው እ እኔ በሱ ነው ማውቀው። አሁን ሌላ ሰው ነኝ። እሺ፣ ምን ፈለግ? አንድ ጥያቄ ልንጠይቅሽ እኮ ነው። እኔ እና ጓደኛዬ። እሺ፣ ምንድን ነው? ተስፋ እንደቆረጠ ሰው የሚባል ፖዚሽን አለ። አዎ አለ፣ ግን ምነው ጠየቀኝ? አዎ። አይ፣ ማታ ቁምልኝ ብላኝ ፍቅረኛዬ። ኧረ እባክህ እንዴት ነው? ነክተህ ለዚህ ነው መስ እስኪ ታሳያለሽ አንዴ እ ና አለችኝ፣ ና አለችኝ ሙሴ አስረኛውንም ዕጣ አንተ ነው የወሰድከው? አዎ እኔ ነው የሚወስደው። አዎ ምን ይደረጋል። እንዳለ ሰዎች አልደረሳቸውም። በጣም ላስቀይመህ ነው። በጣም ስፈልግህ ነበር። ለምንድን ነው እኔ ሞዴል መሆን አልችለውም? ምን አደረግኩኝ? ሙሴ፣ ለምንድን ነው እኔ ሞዴል መሆን አልችለውም? እየቀለድክ ነው። ዛሬ አስቀይመሀለሁ ካልነገርክ። እስማኝ እውነቷን ሳትፈራኝ ንገረኝ። እሺ እነግርሀለሁ። ያው አንተ ከቁመና ቁመና አለ

የኔ ጠላ ነው ለማ፣ ላራሷ የምን ላራሷ ነው? አንተ ደግሞ የምትለው ለሕፃኑ ልጅ ነው እያልኩኝ ያለውት። በጡጦ እያደረገች ብቻ ጠላውን ስታጠጣው፣ ቆንጆን ቀልፊተኛ ላይ አስቸግርም አይበጠብጠም ማለት ነው። ጠላ እኮ የተለመደ ነገር ነው፣ ይለያ የተለየ ነገር አታመጣም። እንደ እንደኔ ህግ 14 እንደ ጓደኛ ቅረብ፣ እንደ ሰላይ ስራ ይላል። አሃ ኢየሱስ ነው እንዴ? ስንት ነገር አስለፍልፎኛ አስለፍልፎኝ የሚወራ ማይወራ። ወደ ህግ 15 ስናልፍ፣ ልታጠምደው ካሰብከው ሰው የበለጠ ሞኝ ይመስል ልታሰር ነው እንዴ? ላ ሆዴና መመኝ ጥሩ ስሜት ተሰማኝ። አይደለም ሽንት ቤት ደርሼ መጣሁ። እሺ እንዴ አሁን የበላ ነው ምግብ አሁን የበሉት ምን መጣ? የማዘር ምግብ ነው ያልተመቻ እንዴ? አይደለም፣ ማጠበው ልጅም አለ መጣው ይላ። እዚሁ ጠብቀኝ ሚኪያስ። አቤት። የት ነው ላገኝ ግን የምችለው? አለሁ። ሁሉም እንደ ተቋም አለ ነው እምነት። የትም አለ ሚኪያስ፣ ይቅርታ አድርገልኝና የሰው ልጅ እንኳን ሞት አይባልም። እሱ ግን እንኳን ሞተ። አንተ ቤተሰብ እንዳይሰማ ዝም በል እንዴ ምን ልበል ምን ላድርግና። ለድሀ እኮ ያመቸውም ሰውየው ሀብታም ነኝ እንደዚህ የተንጣለለ ቤት ሰራው ብለው የድሀ መጫወቻ አደረገ። እና አልቀብረውም እያልከኝ ነው? አልቀብረውም፣ ተማምለናል። በመቃብር ላይ ላይ እንዳቆም በመቃብር ላይ አልቆምም ተብለን ተማምለናል። ሰውየው ሲጀመር እዚህ ሀገር አይደለም የሚቀበረው አሜሪካ ነው። ሊቀብሩኝ የሚፈልጉ ለቀስተኞች እንዳለ ትኬት ተቆርጦላቸው አሜሪካ ይሂዱ ብሏል። ኧረ እባክህ ቀብሩ እዛው ነው። ሁሉም ለአንተ ተቆርጧል። ለኔም የአሜሪካ ትኬት ተቆርጧል። ለሁሉም የኔ አባቴዋ እኮ ነው እንደ በቃ እቀብረዋለሁ፣ አልቅሽም ቢሆን እቀብረዋለሁ። ምንም ቢሆን አንድ ላይ በልተናል፣ አልቅሽ እቀብረዋለሁ። መቃብሩ ያልቀው መሰለኝ የነበረው አንተ እኮ ነህ። ተው ተው፣ እኔ እኮ አፌ ነው ባለጌ እንጂ። እሑድ ባዶ ነው፣ ትኬቱ ደርሶ መልስ ነው። አይ እዛ እኔ ባለፈው ተተኩሰውበት የሞተው ልጅ አለ፣ እሱንም ለቅሶ ደርሳለሁ። ትራምፕን በዚህ ጉዳይ ትንሽ አንጀቱ ቆስሏል ተብሏል።

ፈጣሪ ያለ ነው ላለ መጨነቅ ነው። የሟቹን ሰገራም ሽንትም መርምር የነበረ፣ እሺ ያው ጨጓራው ቆንጆን ምን

እንደማከለክሉኝ ፊታችሁን ስላወኩኝ ቀድሜ ወስጃለሁ። ለምን ሳይሞት የተወሰደ ነገር አይመለስም። ስ እሱ ጋር ተመጥ እንደ ሳታ እኮ ነው። አንተ የእውነት ሳታ የእሱ ነው መስሎህ ነው? ማውራት አይጠበቅባችሁም እኮ። ስለኔ ታውቃለህ አታውቅም? ኧረ አሁን ነው ያወኩሽ። የአራዳ ይቀጣል። ዘፈኑማ ከኛ መውጣት የለበትም። ኧረ ሳንታ ምን ይሻላል? እሱ ጋር ነው። ሰላም፣ ሰላም እንደምንድን ናችሁ? ይህ በየት በኩል ያው የቲቪ ፕሮግራማችን ነው። ዛሬ እንግዳ አድርገን ያቀረብነው ቁጥር አንድ ባለ ሀብት ኤልያስ አጠገባችን ይገኛል። ሰላም ኤልያስ፣ እንደምንድነህ? ሰላም ለሁላችንም። ምን ምድሪቷም። እሺ ወደ መጀመሪያ ጥያቄ ስገባ አንዳንድ ባለሀብቶች ለህዝባቸው ድጋፍ ያደርጋሉ፣ በገንዘብ ብረት ያደርጋሉ። ኤልያስ ለህዝቡ ምን አድርጓል የሚለውን ጥያቄ መጠየቅ እንፈልጋለን። ኤልያስ ለህዝቡ ምን አድርጓል ካልክ፣ ከምትሰጠው ገንዘብ ከምትሰጠው ገንዘብ የሚመጣበትን መንገድ አስተምረው አይደለም ይባላል። ስለዚህ አቶ ኤልያስ ገንዘብ የሚመጣበትን መንገድ ያስተምራሉ ማለት ነው? አይ ታው ማየም መልክት ታስተላለህ። ገንዘብ የሚመጣበትን መንገድ አልነገረም። ለምን? እሱ ነገ ይበልጠኛል መንገዱን ከነገረኩት ስለዚህ አቶ ኤልያስ ይበልጠኛል ብሎ ስለሚያሰቡ ገንዘብ የሚመጣበትን መንገድ አይናገሩም ማለት ነው? አዎ ላስተምር፣ እውነት ነው። እሺ ሁለተኛ ጥያቄ አቶ ኤልያስ ከምን ታረስተው ነው ምን የደረሱት የሚለው ማሰብ እንፈልጋለን። ያው የመጀመሪያ ካምፓኒ ህዝቡም እንደሚያውቀው አንተ ብቻ ትርፍ ያለቀ ይለቅ ነው። እሱ ካምፓኒ ስሙ ነው። አዎ አዎ ስሙ ነው። እሺ እሱም ካምፓኒ ሳቋቁም አፈር በልቻሉ ማለት ትችላለህ። እንግዲህ አቶ ኤልያስ አፈር በልቷል ሌላ ምን እንደበሉ አናውቅም። አዎ እሱ ካምፓኒ ሀገር ውስጥ ነው ውጪ ነው ያለው? ውስጤ ውስጤ ነው ምን ይችላል ውስጤ ነው። አቶ ኤልያስ ውስጣቸው ያለው አቶ ኤልያስ እንደምታያቸው አይደለም። ገንዘብ ላይ መሬት ላይ ወድቀው ቢያዩ እንኳን አያነሱትም። በሚያነሱበት ቅጥፈት እሚያመልጣቸው ገንዘብ ያስቡታል። አይ ተሳሳት ካሁን ተሳስተሃል። አሁን ተሳስተ ለምሳሌ እኔ ገንዘብ ወድቆ ዝም ብዬ አላልፍም። ደውዬም ቢሆን ወንድሜ ጋርና አንሳው፣ ጋዜቦ አደባባይ ገንዘብ ወድቋል አንሳው። ከዛ ሲመጣ ጥብቄ እንዳነሳው እርግጠኛ ነው። ሆነም ሄደው

አባ ጠዋት ያመጣውልኝ ሰውዬ ነኝ። ኤፍሬም ቀሪ ሰብ አስገባ ብሏል እሰጠው ነበር። ና እረፍና የተጋገረ እንጀራ እሱን በልተህ ትሄዳለህ። ና እንጀራው በጧት ካመጣሁ ለምን መጣ? ወፍጮ ቤት ማለት እንዳታም ነው። እሺ ነው ኤፍሬም ምስርና ጠፍ ነው ብለው ኤፍሬም እስከ ዛሬ እውነት እኔ እውነት ሆዴን ነፋኝ፣ ፈነዳ እስ እንዲ የሚያመኝ ለዛ ነው። እኔ ወኔ ራሴን ወፍጮ ቤት ከፍታለሁ። የት አስጎሪና እንት ነው ብዙ ጊዜ ሳይ ስራት ሰራ እዛ ግን ዱቄት በዱቄት ነው ሁሌ

ትርጉም ምን ማለት ነው? ምን ማለት ነው? ጭብጨባ አይጥለኝም ማለት መጀመሪያ ወለ ወለ ወለ ወለ ወለ ትዬ ነው ስፈነዳ ተመልሰ ገባ ምን

ይሄው ኢትዮጵያ ማለት እቺ ነች እያስጎበኘ ያለሁት እኛ ሀገር የትውልድ ሀገሬ ኩራት የመንደሬ ማለት ኢትዮጵያ እቺ ነች እዚህ ሷል ያኛው ቤቱ ነው አዎ ይሄው ከአንድ ባህር ዛፍ ነው የፈለፈልነው እኔ እና አምስት ጓደኞቼ እኔ ሶስት ቀን ነው ሳላርፈ የፈለፈልኩት በ አስራ ስምንት መጨረሻ አካባቢ ነው የፈለፈልን ሶስት ቀን አንድ አራት ውስጥ እነሱ እነሱ አልሰሩም ዝም ብለ ደሞዝ ነበር ሲያገኝ የነበረው ዋው ወርቀ ነበር አጠቡትም። ብዙ አለ ቆም፣ እንዴ ይሄ ሳምባ ይባላል። እሺ ሳምባ ይባላል። ድሮ እኛ በቃቃ ሙድ ቃቃ የሚባል ጨዋታ ነበር። በሱ ሙድ ችኮችን ስንደክል እና ስንሰርቅ ስናጠፋ፣ ምናምን ነገር ቤተሰቦቻችን በዚህ ነበር የሚቀጡ። ዋው፣ ያው ልጅ ምን ያደርገዋል መሰለ? ይቅመዋል፣ ይቅመዋል። ልጅ ጭንቅላቱን ይቀይሯል። በቃ ያው ልጅ ያው ልጅ ዋው አንቺ፣ አችለውም ከጭንቅላት በላይ እንደ አቁመው። ዋው ምን ይሰርቃል? ያው ዲስከባን ያው ዲስከባን እዚያ አካባቢ በለጨ ቤት አውቃለህ እንደሚሸጥ። ይሄው እራሱ ቃመው ቃመው። እራሱ ሳምባው አው መድሃኒት ነው። ወደ እንትኑ ሂዳ ወዴት? ወደ አዲሱ ፓርክ